ቱርካን ለእርሷም ለተረገዘውም ልጇ ስትል እስካሁን ድረስ ማርገዟን ለማንም ሰው ትንፍሽ አላለችም። ግን ደግሞ ትኩረት ትፈልጋለች። በዚህ ሰዓት ደግሞ ሁሉም ሰው በራሱ ችግር በራሱ ጉዳይ ተጠምደዋል። ስለዚህ ዞር ብሎም ያያት የለም። ሶመርም ቢሆን በአንድ በኩል አባቱ አለ፣ በአንድ በኩል ደግሞ ሴት ልጁ አለች። እንዲህ በሀሳብ ተወጥሮ ባለበት ሰዓት ላይ ቱርካን ተነስታ ነበር። በቀጥታ አዲስ ወደ ገዛቸው ቤት የሄደችው ገና እቃም አላሟላች። ህይወትን እንደ አዲስ አንድ ብላ እየጀመረች ነበረ። ሶመር ስለዚህ ጉዳይ አወቀ። ቤቷንም እንደምንም ብሎ አጣርቶ ደረሰበት። ከዶኖች ሰምቶ አሁን መጣ። ሲመጣ ብዙ ተጨቃጨቆ ከብዙ ንትርክ በኋላ ሶመር በጣም አዝኖ ልቡ ተሰብሮ በቀጥታ ከቤቷ ወጥቶ እየሄደ ነበረም። በፍጥነት መፋታት እንዳለበት ያስባል። አሁንም ቢሆን ኮርማድ የሚለውን ስም ተሸክማ የቤተሰባቸውን ስም በጭራሽ በዚህ መንገድ ለብቻ መኖር እንደማችል እያሰበ ነበረ። እሷም ብቶ ይህን ስለነገራት ፈጥነን እንፋታ ብለዋለች። መኪና ውስጥ ገብቶ ከቤቷ እየራቀ ቱርካን ባላሰበችው ባልጠበቀችው መንገድ ከምታፈቅረው ሰው ከባሏ በእንደዚህ መንገድ መለየቷ የዘ ዘገን ናት። እያለቀሰች ነበረ። ደግሞ ብዙ ነገር ያስፈራታል። ሶመር ከሷ ቤት አሁንም ቢሆን እየራቀን ያለው። በሌላ በኩል ኦዛር መንቃቱ ለሮቻል እንደ ትልቅ መዳኛ ነው። አሁን አጠገቡ ናት። ኦዛር ኦዛር፣ ደናውን አልኮ ተሽሎ አልኮ ድና አልኮ ትለዋለች። አዋ አመሰግናለሁ ይላታል። ድንገት ሶመር መጣ። አባቱን በዚህ ሁኔታ አገግሞ ተሽሎት ከኮማ ወጥቶ ሲያየው በጣም ነበር ደስ የተሰኘው። ከዛም በኋላ ቱርካን ይታለች ብሎ የጠየቀ ነበር። ኦዛር ትመጣለች እያሉ ይነግሩታል። በነገራችን ላይ አባዬ፣ ለዚያ ያደረሱን ሰዎች ፖሊስ ይዟቸዋል ገባ ቅጣታቸውን ያገኛሉ እያለ ሶመር ይናገራል ሩቻል ተደነግጣለች ከዛ ሩቻል መልሳ በእርግጠኝነት በዚህ መንፈስ ከቀጠልን ኦዛር የሚያገግማል እንደገና ደስተኞች እንሆናለን ብላ እየተናገረች ነበረ ነገሩን ማረሳሳቷን ቀጠለች እቀጠለች ሶመር ከዛ ፊቱ ላይ ሀዘንና ድንጋጤ ይነበባል ከዛ ሩቻል ወደ መስኮቱ እየጠጋች አብራው እኔ ምለ ሶመር ችግራል እንዴ ምን ሆናል ሆናል አለችው እስኪ ተይኝም በስንት ነገር እየተጠበስኩኝ እንዳለው ብታውቂ አላት ምንድሮ ምን ተፈጠረ ቱርካን ምኖ አልመጣችም ምንድሮ በሰላም ነው ምን ተፈጠረ ንገረኛ እያለችው ነበረ በሌላ በኩል ዶኖሽ እህቷን ለማየት ቱርካን ወዳለችበት ቤት በቀጥታ ሄዳለች። ሁለቱም ተገናኙ። እህቴ ግን እዚህ ቤት ውስጥ እንዴት ነው ይመችሻል? በጣም እኮ ይበርዳል፣ ያስታውቃል። ስቶቭ የለ፣ የምተኝበት የለ፣ የምትቀመጭበት የለ፣ ባዶ እኮ ነው ቤቱ አለቻት። እቃዎች አዝዣለሁ ይመጣል፣ መጋረጃውም ነገ ይመጣል፣ አታስቢ እያለቻን ነበረ። ቱርካን ግን ለምን ነው እንደዚህ የጨከንሽው? ከሱ እኮ ትፋቀራላችሁ እኮ ለምን እንደዚህ የሚያደርስ ነገር አለ እንዴ አለቻት። አይ በቃ እንግዲህ በመጨረሻም የእኛ ነገር ተቀዛቁዞ ተቀዛቁዞ ሞቷል። እንግዲህ አንደኛችን ገንዘን መቅበርን ይቀረን፣ ሌላ ምንም የቀረ ነገር የለም። ምን ላድርግ እኔ አለቻት። ግን ሰላም መፍጠር አይሻልም አለቻት ያበቃለት ጉዳይ ነው። በቃ ሁሉም ነገር አብቅቶለታል። እያለቻን ነበረ ቱርካን። አውቃለሁ ብዙ ነገር እንዳሳለፍሽ፣ ግን ምናልባት አንዳንድ ጊዜ ለሰላም ሲባል እኮ በቃ ብዙ ዋጋ ልንከፍል እኮ ይገባል እኮ አለቻት። ይኸውልሽ ሶመር በተደጋጋሚ እኔ ላይ ብዙ ስተት ሰርቷልሽ። ከዚህ በኋላ ልታገሰው አልችልም። ከዚህ በኋላ ማሰብ ራሱ አልችልም እንኳን ከዚህ በኋላ ሊበድለኝ ቀርቶ እያለች ቱርካን ሆነ መናገረውን ቀጠለች። ከዛ ዶኖች ዝም ብላ ቱርካን ስታስተውላት ቱርካን ወስናለች። ተማራለች ግን ታውቂያለሽ አይደለ እኔ ሁልጊዜም ከጎንሽ ነኝ። በነገራችን ላይ የማዬን አባዬ እዚህ ውስጥ እየኖርሽ እንዳለ ቢያውቁ አይሰማሙም። ቢያንስ ምን አለበት ወደ ቤቢ መጨረሻ እኔ ማንም ሰው ጥገኛ መሆን አልፈልግማ መብቴ ከሆኑ በራሴ ህይወት ይወሰ እያለቻት መሬቱን ነው ነው የምታጸዳ ነው ቱርካን ነርባ ክሽ ቆይ አንድ ጊዜ እያለቻ ነበር። ቱርካን ዝቅ ስትል ያቅለሸልሻት ጀመረ። ቤቱን የምታጸዳበት ሳሙና የሸተታት የሆነ ነገር ሲፈጠር እሷ ውስጥ ከዛ በኋላ ዶኖች ተመለከተቻትና ምነው ችግራል እንዴ ስትራ ነበረ። ከዛ ቱርካን አርግዣለሁ ስትራ ነበር እንዴ ሰው መሪያ ቃል ታዲያ አለቻት። አያቅም ስትራ ነበር ለምነ ማነግዱ ነገሪው እንጂ እያለቻ ነበረ። ቆይ አንዴ፣ ቆይ አንዴ ያ ቃል ግን አሁን አይደለም እያለች ነው ቱርካን በሌላ በኩል ሶመር ለእናቱ የተፈጠረውን ነገር በሙሉ እንዳለ ነገራት። ይሄ ይሄ የማይጠበቅ ነው፣ ይሄ ብልግና ነው፣ በጣም ከባድ ነው። እንዴ አንተ እንደዚህ አባት እንደዚህ ታሞ፣ በአንድ በኩል ደግሞ በሴት ልጅ ጉዳይ ተጨናንቀ፣ በዚህ ሳለ ሹልክ ብላ ኧረ በጣም ያሳፍራል፣ ያሳፍራል። እቺ ልጅ በጣም በጣም ተበላሽታለች ስትል ነበር እማዬ። ግራ ገባኝ እኮ እንደዚህ በደካማ ጎኔ መምጣቷ በጣም ነበር የከበደኝ። የእውነት በጣም በጣም አፈር ያለው በራሴ እንዴት እንደ ታደረግብኛለች። ሀሳቧን ለማስቀየር ሞከርኩኝ፣ ግን በቃ አልቻልኩም። ግራ ገባኝ እኮ እያለ ነበረ እውነት ለመናገር አሁንስ በጣም ውስጥ ውስጥ ያለው በቃ መንፈስ በቃ ሂጅና ጸጉሯን ጎትተሽ ወደ ቤት አስገቢያት እያለኝ ነው ስትል ነበረ። ኧረ ማይ እንደዚያ እንዳታረጊ ይላታል። ኧረ ችግሬ ለምኔማ አላረገውም። የድሯ ሩቻል የለችም እንጂ እንደ ድሯ በኖሮማ ጸጉሯን እየጎተትኩኝ አመጣት ነበረ። አሁንም ቢሆን እኮ የኛ ስም ተሸክማለች። ምና ከአንተ ወይ ፍታት በቃ ምንድን ምንድን ነው ፍታትና ትገላገል። ምንድን ነው ነገሩ እንዴ እንደዚህ አላበዛችሁም እንዴ? እንዴ ቤት እስከ መግዛት ድረስ ደረሰች። ረ በጣም ነው የሚገርመው ስትል ነበር እማዬ። እንግዲህ ለረዥም ጊዜ ሲታስብበት ነበር ማለት ነው። ምን ይባላል ሌላ እያላ ነው። ሩቻል በጣም ነበር የገረማት። በሌላ በኩል ዶኖሽ ከቱርካን አጠገብ ያቺ ጥንጥ ውስጥ እየፍራሽ ተቀምጣለች። ረረ ቱርካን፣ ስታስቢው በእንደዚህ አይነት ቤት ህይወትን እንደ አዲስ መጀመር ለዘውን ብቻሽን ቀላል ይመስልሻል? ስቶቭ ራሱ የለም፣ ይኸው፣ እንዴት እንደሚበርድሻል ትላታለች። ገዛለሁ፣ ምንም ማታስብ፣ ይደርሳሉም ነገር ትላታለች። ቢያንስ የተፈጠረውን ችግር ተናገሪ ማየና ባየ፣ ቢያንስ ይረዱሻል፣ ቢያንስ እርግዝናውን፣ ቢያንስ ቤት ማስቀጠል ኮት ትችያለሽ። ምን ሆነሽ ነው አለቻት። አልፈልግም አልኩኝ እኮ ዶኖሻ፣ አትከራከሪ እያለች ነበረም። ቱርካን በሀሳባ ደረቀች። ዶኖሽ ግን እየለመነቻት ነው፣ ቢያንስ ማርገዝሽን ለሶመር ንገሪው ብላ። ቱርካን እምቢ ብላለች። በአንድ በኩል ሩቻል ሶመርን ፍቺ እንዲጠይቅ እየወታወተችው ነው። አሁኑኑ የፍቺ ማመልከቻ አስገባ ብላ ልጇ ብዙ እየተሰቃየ እንዳለና ከዚህ ስቃይ መውጣት እንዳለበት እያስረዳችው ነበረ። ሶመር ትክክለኛ ነገር ከሆነ እሷን ብትሆን ያደረገችው ይሄ እኮ የሚፈጠር ነገር እኮ ነው። ልጅ መውለድ አትችልም ነበረ፣ በቃ አለቀ። እንኳንም የተፈጠረ ትሄድ በቃ። ምንድን ነው ማካበድ አለችው። ማየ እንደዛ አትበይ፣ ወዳታለሁ እኮ ሲል ነበረ እኮ። እሷን በቃ እንደዚህ ብትወድ ኖሮ መቆየት ነበረባታ። እሱን እኮ ነው የምልህ አለችው። እሺ እንዳልሽኝ አረጋ። ሌላ ትል ወይኔ፣ ንስሪ፣ ንስሪ ለዚህ ስዳር ብላ እኮ በጣም ብዙ ዋጋ ከፍላለች። አሁን ስትሰሚንን በጣም ነው የምትጎደው። በጣም ነው የሚያሳዝ ነው ሳድቀን ተውቶ ሳድቅ እኔ ፍንግል ነው የሚል ሁላ ቢመስለኝ እኔ እንጃ ብቻ እያለችሁ ነበረ፣ እያስፈራት። በሌላ በኩል ሙስጠፋና ዳሪያ ኢዝሚር ደርሰዋል። አሁን ኮሌጅ ጋር እያደርሳል ነበረ፣ አብሮ እየወሩ ነበር። ድንገት ሳድቅ መጣ። እንደ መጣ አባዬ ይኸውልህ እዚህ ልትጮኔ ልታዋርደኝ ከመጣ አይሆንልም እያለችሁ ነበረ ዳሪያ። እንደ ስትል አልጮህም ለም ብዬ ጮኋለሁ፣ በስነ ስርዓት ነው እያማናግርሽ፣ እናወራለን። ከዛም በኋላ ቀለበቱን አውልቀሽ ለዚህ የማይረባ ተውረውድ ይለታለሽ ሲል ነበረ። አባዬ እንደዛ አትበል እያለችሁ። እኔ ማረብ አደለሁ አባቴ። ሳድቅ ተረጋጋ፣ እኔ ስራ ያለኝ ሰሆኝ ስራ ፈታ አደለሁ እያሉ ነበረ። አንተ ትንሽ እንኳ አታፍረም እንዴ ጭንቅላት እንኳን የለም እንዴ አንተ ምነካ የሰው ቤተሰብ ተበጣብጣለ እንዴ እያለ ነበር ሳድቅ በአንድ ጊዜ ሙስጠፋ ሙልጭ አደረገው ሙስጠፋ ሳድቅ የተናገረው ነገር ምንም ሳይከብደው ዳርያን እንደሚያፈቅራት ይናገራል ለምንድነ ከእሱ ጋር የማልሆነው አባዬ ንገረኝ እስኪ ብላ ዳሪያ እየጠየቀች ነው አንተ ልጅ መስመረን እያለፍክ ነው በጣም እያበዛው ነው እረፍ እያለ ነበር ሳድቅ አባዬ ከኔጋ አውራ ለምረው እሱ ከኔጋ ማይሆነው ለምረማ አንድ ላይ ማን ሆነው እንፋቀራለን እኮ ስትል ነበረ ይህን ልጅ ይህን ልጅ አታውቂውም ሲል አልነበረም ለምን ለምን እስኪ ንገረኛ ትላለች ዳሪያ በአንድ በኩል ሙስጠፋም አብሮ እየተደረበ አንድ ላይ ቤተሰብ እንመሰርታለን አንድ ላይ እንሆናለን እያለ ነበረ። ማነ ማን አንተ እያለ ሳድቅ መጣላት ጀመረ። ሳድቅ ከሙስጠፋ ጋር ሊደባደብ ነው። ዳሪያ ደግሞ እየተደረበች ነው። እጁን ይዛ ሀሳቤን አልቀየርኩም አባዬ፣ አባዬ በዚህ ጉዳይ ጣልቃ ተግባለ በዚያ ከኔ ጋር ተጣላለ ስትል ነበር። አንቺ ገና ትንሽ ልጅ ነሽ እያላት አገባም እያለችው። ከዛ በኋላ ሙስጠፋ እኔና እሱ አንድ ላይ እንሆናለን እንጋባለን። አይ ደግሞ ካልክ በቅርቡ የልጅ ልጅን ትጠቀፋለ እያለው ነበረ። ይህን ጊዜ ሳድቅ ግንባሩን በቴስታ መታው። ከዛ በኋላ እየደበደበው ነበረ። ሙስጠፋ መቼም ቢሆን ከዳሪያ አባ ጋር አይደባደብም። ሲደበደብ ግን ዝም ብሎ ብቻ እየተመለከተው ነበረ። ሴርዳር በርቀት እያየ ነው። ቶሎ መጣ ይገላግላል። ከዛ ዳረ እየጮኸች አባቷን እጠላለሁ ስትኖ ነበር። ሴርዳር እንደምንም ብሎ ሳድቅና አባብሎ መኪና ውስጥ አስገባው፣ ይዞት እየሄደ ነበረ። ሙስጣፋ አፍንጫ አካባቢ እየደማ ነው። ሙስጣፋ ደህና ነህ እያለች ነበረ። ደህና ነኝ እያለ ያቅፋታል። ከዛ አሁን ቱርካን ከዱንሽ ጋር እያወራች ነው። ሀሳቧን እንደማትቀየር ግልጽ አድርጋላታለች። ዱንሽ ምን ማድረግ እንዳለባት አታውቀም። ስታት እየሄደች ነው። በሌላ በኩል ሶመር ወደ ቤት መጣ። ሲመጣ ሊገባልና አስጠላው፣ ደበረው። ከዛ ሄደ። አሁን ከሳልቹ ጋር ቆጭ ብሎ እየጠጣ እያወራ ነበረ። ጓደኛውን ያማክረዋል። ቱርካን በሌላ በኩል ማታ ዳቦ ቢሆን ነገር ይያ ላች ነው። በጣም ደስተኛ ሆናለች። ራሷን ችላ እንደዚህ በራሷ ደስታ ለመፍጠር በሞከራ ከዛ ድንገት ጠረጴዛ ላይ የተነጠፈውን ጋዜጣ ብላ ስታነበው የሆነ የስራ ማስታወቂያ ተመለከተች። ተመቻት። ከዛ ስልክ እየደወለች ነበረ። ዶኖሽ ደወለችላት። ከዛ ከዛ ምን ላምጣልሽ እያለቻን ነው ቱርካን። አልፈልግም እያለች ነው። ከዛ ኦዛር እንደተሻለው እየነገረቻ ነው። ዶኖሽ ጠዋት ሄዳለሁ እያለች ነው ቱርካን ሶመር ማታ ቤት መጣ ሲመጣ ቤቱ በጨለማ ተውጧል ጨረ ብሏል ቀስቅዟል ቁጭ ብሎ አሰበ ቱርካ ያደረገላትን ሁለት ቀለበቶች አስቀምጣ ነበር የሄደችው የጋብቻውንም እንዲሁም ደግሞ እጮኛ ስትሆን ያደረገላትን ቀለበት ከዛም በኋላ ዝም ብሎ አየው አየውና ከዛ በኋላ ወዲያው ጠረጴዛ ላይ በትኖት እየወጣ ነበረ አንደኛው መሬት ላይ እየወደቀ ነበረ ሳድቅ ተናዶ ቤት እየመጣ ነው ቤት እንደመጣ ነስሪ ሳድቅ ምን ተፈጠረ ስትለው ካሁን በኋላ ዳሪያ የሚባል ስም እዚህ ቤት ውስጥ መስማት አልፈልገም የዳሪያ ስም ከዚህ በኋላ እዚህ ቤት ውስጥ አይጠራም ብሎ እየገባ ነበረ ከዛ ዶኖሽ ለሴር ዳር ፌሪዲ ያስቀምጠችውን ደብዳቤ ሰጠው ጠብቀኝ አለችው። ከዛ መጣች ልትሰጠው አለችና ወደኋላ ደብቃ ሴርዳር ፌሬዴን ተወዳታል? አለችው ምን ይነት ጥያቄ ነው ምን ይነት ጥያቄ ነው እያላን ነበረ። አሀ ምናልባት በእነዚህ አጭር ቀናቶች ውስጥ የሆን ነገር ከተፈጠረ እኮ ብዬ ነው አለችው። ዶኖሽ የምርሸን ነው፣ ግን እንደዚህ በማድረግሽ በጣም ልቤ ተሰብሯል። ሲጀመር ይህን ነገር አልወድርኩትም፣ አንቺን ደስ እንዲልሽ ብዬ ነበረ። ጭራሽ በእነዚህ ቀናቶች ውስጥ የሆነ ነገር ይፈጠራለች ታስቢያለሽ እንዴ? ዶኖሽ ባክሽ፣ ከዚህ በኋላ በቃ ልቤን አትስበሪው እያላ ነበር፣ ትቷት ሄደ። ከዛ ሷ ደብዳቤውን ሳሰጠው ቀረች። እሱ ከሄደ በኋላ ግን ደብዳቤውን ከፍታ እያነበበች ስታለቀስ ነበረ። በዛሬ ዕለት ዳራ ያደረገችው ነገር ልቡን ሰብሮታል፣ ግን ምንም ማድረግ አልቻለም። በሌላ በኩል ቱርካ ማታ ከባድ ብርድ ባለበት ቤት ውስጥ እንቅልፏን ለመተኛት እየታገለች ነው። ያን ኮቷን ደረባ አድርጋ ህልም እያየች ነው። ሰው መርድን ገት ሲመጣ የሆነ ነገር ሊደረብላት፣ ከዛ መጥቶ ካለበሳ በኋላ ዝም ብሎ እየተመለከታት ከዛ መጥቶ ፊትለፊቷ እየተኛ ነበረ። ኔ ፍቅር ይህን ያንቺ ነገር ግን እንደዚህ ሆኖ ቀረ ማለት ነው እያላት ወደ እሷ እየቀረበ ነበረ። መቼም እንደማይተዋት ይነግራታል። ግን ሁል ጊዜ እናንተ አብረን ምንቀር አብረን ብቻ ምንሆን ይመስለኝ ነበረ እያለችው ነው። እንደዚህ እያለች ህልም እያየች ድንገት ስትነቃ በጣም በረዳት። ወደ መስኮቱ ጠጋ ብላ ንፋስ ያስገባልን እንደ ብላ ቼክ እያደረገች ነው። በአንድ በኩል ሶመርም ቢሆን ሶፋ ላይ ተኝቷል። በጣም በረደው፣ ተመሳሳይ ህልም እያየ ነበረ። እሱ እንደዚህ ከበረደው እሷ እንዴት ሊበረዳት እንደሚችል እያሰበ ነበረ። እንቅልፍ እምቢ ብሎታል። በጠዋት ሶመርና ሩቻል ወደ ኦዛር መጥተዋል። አጠገቡ ሆነው እያወሩ ነበረ። እንዲያወሩ በድንገት ቱርካን መጣች። ስትመጣ ወዲያው ነበረ እሱ ወደ ቱርካን ጆሮ ጠጋ ብሎ አባዬኔ ናንች እንደተለያየን ያቅም እንዳንግድ ደሞ መያዝናል ብሏት ወጣ። ሩቻልም ቡና ለጠጣ በቃ በጠዋት ብላ ወጣች። ከዛም በኋላ አሁን ቱርካን ከኦዛር ጋር ማውራት ጀመረች። ሶመር ለምን ሄደ እያላን ነው። ሻይ ሊጠጣ እያለችው ነው። ገና አልገባው፣ ብዙ ጥያቄ እየተፈጠረበን ነበረ። በሌላ በኩል ሙስጠፋ ከዳሪያ ጋር ስራ ቦታ መጥተዋል። አብረው ቢሮ ውስጥ ቁጭ ብለው እየወሩ ነበረ። ከዛ በድንገት ሶመር ደወለለት፣ ለሙስጠፋ ኦዛር እንደተሻለው እየነገረው፣ በጣም ነበር የተደሰተው ሙስጠፋ። ሶመር በራ አካባቢ ነበረ፣ ድንገት ቱርካን እየወጣች አገኛት። ታዲያ እንዴት ነው እዛ ላይ መተኛት ተመችቶሻል? የሚገርመው ነገር ትላንትና ማታ ህልማየው እያላት፣ እሷም እኩል ነበረ ህልማየው ያለችው። አዎ ህልሙን ልንገረሽ እንደሁም እያላን ነበረ። ሁለቱም የሚገርመው ነገር ተቀራራቢ

ቱርካን፣ ድርቅናሽ ቢቆም እኮ ምን አለበት? ሁሉን ነገር እኮ እናስተካከል እኮ ነበረ አላት ሶመራ። ወረፍዷል እንግዲህ እንደገና ልንጨቃጨቅ ነው የኔ እናንተ። ነገር መፍትሄ እንደሌለው ታውቃል አይደል አለችው። እሺ አመሰግናለሁ፣ አመሰግናለሁ። ለማንኛውም ግን ህይወቴን ለብቻዬን መኖረን እያለ ማመርሽኝ ነው። ችግር የለም ሁሉም ነገር ለበጎ ነው። አዲስ ህይወቴን ለመጀመር ባሰብኩበት የመጀመሪያ ቀን አንቺ እየበረደ ሸልማየ እና ይህ አጋጣሚ ነው። ቱርካን፣ ይህን ነገር ያዋጣል በሽ ታስብ ያለሽ ግን ያዋጣል ጥሩ ነው እያላ ነበረ። ምንም ችግር የለም ቢበርድኝም ለጊዜው ነው እያለችሁ ነበረ። ታይ ቱርካን፣ ይበርድሻል። ታይ ባክሽ ይህ በፍቅር የቀዘቀዘው ልብሽን ማንም ማያሞቀው እባክሽ ሶም ይልሽን ስሚ፣ አላት ሶመር። በጣም አበዛው ብላልቲር ነበረ። ቤተሰቦች ሽን ወራሻቸው እንዴ፣ ነግረሻቸዋል ያቃሉ? ብሎ ጠየቃት። ዞር አለች። ማንም ሰው እስካሁን ድረስ አልነገርኩም ስትሎ ነበር። በቃ ለአንቺ ሁሉም ነገር ግዳይ የሰጠሽ ማረለ ችግር የለ ማረለ ምንም ነገር ቢዘበራረቅ ብሎ ጠየቃት። ቀስ ብዬ እነግራቸዋለሁ። ምን የሚያስቸኩል ነገር አለ? ለምን ቸኩላለሁ? እንደ እንደ ጥሩ ዜና ደግሞ ፈጥኝ ልንገራቸው እንደ አለቸው። ከፈለግ ከአንተ ነገራቸውን ብላ ጠየቀችው። እኔ እነግራቸዋለሁ ቱርካን ግን፣ ትንሽ ቢያንስ ለሰው ሰው እንኳን አስበኝ ደግሞ የኔን ስም እስከተሸከምሽ ድረስ ቶሎ ነገር ማድረግ አለብን እያለን ነበር። የፈለከውን ነገር አረክ ብላ ሄደች። ሶመር ተናደዋል። ቱርካን ግዳይ ሰጣትን ብሎ በጣም በሽቆ ቀጥታ ወደ ቤተሰቦቿ ቤት መጣ። ላናግራችሁ እፈልጋለሁ አላቸው። ነስሪና ሳደቀ ወደ ኪቼን ገቡ። ቸኩሎ ነበረም ከዛ እነሱ ፈጠረ እያሉን ነበረ እንግዲህ በጣም በሚያሳዝን መልኩ እኔና ቱርካን በጣም ሰሞኑን ጥሩ አልነበረም እና እሷ ተነስታ ከቤት ወጣለች። ብሎ ተናገረ። የት የት ነው ሄደችው ማለት እያሉ ነበር። ለሁለት እንግዲህ ያው ለራሷ ቤት ተከራይታ ነገር ነው መሰለኝ አዲስ ቤት ነው ያለችው እንደ አዲስ ሕይወት ልጀምር ምናምን ነገር እያለች ነው። ይሄ ነገር አያዋጣትም፣ እኔ በጣም ፈርቻለሁ እያለ ነበረ። ምን ተፈጠረ እያሉ ነበረ እንግዲህ በቃ ቱርካን ከዚህ ባል ልትሳገሰኛል አትፈልግም። በቃ ብዙ ችግሮች አሉብን ሁለታችንም፣ እኔ ደግሞ አብረን ነበረ ያን ነገር እንድናልፍ የምፈልገው ግን እሷ በመጨረሻም ጨክናለች፣ ወስናለች ብሎ ተናገረ። አይ የሆነ ከባድ ነገርማ ተፈጥሮ መሆን አለበት ያደረሳት ብላ ነስሬን ታስረዳለች። ሶስቱም እንደዚህ መማከር ጀመሩ። ከዚህ በኋላ ምንድን ነው የሚሆኑ ይባባላሉ። ነገር ግን ቱርካን ከዚህ በኋላ የምታስበው እንዴት ራሷን በደም መደገፍ እንዳለባት ስለሆነ ስራ ለመስራት ወስናለች። ከዚ ስራ ለመቀጠር መጣች። ከዚህ ቀደም ምንም ስራ ሰርታ አታውቀም። ከዛ በኋላ እሞክራለሁ አለች። ባለቤቱ እሺ ጊዜ እንሰጥሻለን እያላን ነበረ። አንድ ሳምንት ሁለት ሳምንት ለያዋትና ከዛም በኋላ ቋሚ እንደምትሆን ተነገራት። በጣም ነበር የተደሰተችው። በአንድ በኩል ሙስጠፋና ዳሪያ አሁንም ይዝሚር ናቸው። ድንገት ሴቪ ላይ መጣች። ሴቪ ላይ መጣ ሁለቱ ምናቸው እንደማይገጥም ብዙ ነገር መግባባት እንደማይችሉ ብዙ የሚለያያቸው ነገር እንዳለ ብዙ ነገር አስረዳች። ነገር ግን ሙስጠፋ ይበሳጭ ጀመረ። እናቱ ላይ ጨክነዋል። ሙስጠፋ እንዲሁም ዳሪያ ከቤተሰቦቻቸው ይልቅ ፍቅር በለጠባቸው። ሙስጠፋን ቢሆን እናቱን ልብሽን ነው የምሰብረው እያላን ነበር፣ ዝም እንድትል እየጠየቃን ነበረ። ዳሪያ ግን ሳታስበው ውስጥ ውስጡን የሳድቅ የአባቷ እንዲሁም የሴቪ ላይ ንግግሮች ልቧን እየነኩት እያቆሰሉት ነበረ። በተለይ ሴቪ ላይ እናንተ ጥሩ ወደፊት አይኖራችሁም ይቅርባችሁ ብላም ስትመክራቸው ነበረ። ይህን ተናግራ ወጣች። ከዛ ዳሪያ ሙስጠፋ እናት ልክናት ለ እያለችው ተያታያት። እሷን አትስሚያት ብሎ እያቀፈ እያባበላት እሷም ስታለቅስ ነበረ። ቱርካን ወደ ቤት እየመጣች ነው፣ አንዳንድ ነገር ገዛስታ። ወደ ቤት ስትገባ እናቷና አባቷ ቆመው እየጠበቋን ነበረ። እንዳይቀመጡ እንኳን ደና መቀመጫ የለም።